የኦርቶዶክስ ተዋህዶ እምነት ተከታዮች ሰሞነ ህማማትን በርዕሰ አድባራት ወገዳማት አክሱም ጽዮን ማርያም ቤተ ክርስቲያን በጸሎትና በስግደት እያሰቡ ይገኛሉ። ምዕመናኑ በእነዚህ ቀናት ፈጣሪ ለሀገር ሰላም ለሰው ልጆች ጤናን እንዲሰጥም ይማጸናሉ። ይህንኑ ጉዳይ ይዘን ቆይታ እናደርጋለን። በስፍራው የምትገኘው ባልደረባችን አልጋነሽ ተካ ተጨማሪ መረጃ ልታጋራል። በቀጥታ መስመራችን ላይ ነው የምትገኘው። አልጋነሽ እንዴት ውለሻል? አክሱም ጽዮን ጥንታዊ ቤተ ክርስቲያን ና የምትገኘውና ዛሬ የሰሙነ ህማማት ሁለተኛ ቀን ላይ እንደ መገኘታችን በዚያ ስፍራ ያለው ሃይማኖታዊ መርሃ ግብር ምን ይመስላል? በምን መልኩ የተከናወነ ነው? አመሰግናለሁኝ መታሰቢያ፣ እንደሚታወቀው የአብይ ጾም የመጨረሻው ሳምንት ሰሙነ ህማማት በሚል ተሰይሟል። ትናንትና ሰሙነ ህማማት ሰኞ ተጀምሯል። እንደሚታወቀው ሃይማኖታዊ አስተምሮም እንደሚያስረዳን ትናንትና የአጽንኦተ ቤተ መቅደስ ወይም ደግሞ መርገመ በለስ በሚል ተሰይሟል። መርገመ በለስ የተባለበት ምክንያትም ኢየሱስ ክርስቶስ በደከመ ጊዜ በመንገዱ አንድ በለስ ያገኛል። በለሷን ተርቧልና ፍሬ ቢጠይቃትም ፍሬ አልነበረባትም። ስለዚህ ከአንቺ ፍሬ መቼም አይበላ ሲል እንደረገማት ነው ሃይማኖታዊ አስተምሮ የሚያስረዳው። ዛሬ ማክሰኞ እለተ ሰሉስ ተብሎ ተሰይሟል። ይሄ ደግሞ ጥያቄ ቀንና የትምህርት ቀን የሚል ስያሜ ተሰጥቶታል። የጥያቄ ቀን የተባለበት ምክንያት ለሰው ልጆች ስልጣን የሰጠው ኢየሱስ ክርስቶስ በሰኞ እለት በትናንትና እለት በመርገበ በለስ ባካሄደው አጽንኦተ ቤተ መቅደስ ምክንያት በፍሪሳውያኑ ዘንድ በርካታ ጥያቄዎችን ሲጠየቅ በመዋሉ ምክንያት እንደሆነ ይታወቃል። እንዲሁም ደግሞ ሌላው የትምህርት ቀን የተባለበት ቀን ደግሞ የትምህርት ቀን የተባለበት ምክንያትም ደግሞ እንዲሁም ኢየሱስ ክርስቶስ በቤተ መቅደስ በጣም ረጅም ትምህርትን ለምዕመናኑ በመስጠቱ ምክንያት እንደሆነ ይታወቃል። የምንገኝበት ቦታ ቀደም ሲል መታሰቢያ እንዳንቺም እንደገለጽሽው በርዕሰ አድባራት ወገዳማት አክሱም ጽዮን ቤተ ክርስቲያን ነው የምንገኘው። በዚህ አካባቢ እንደምትመለከቱትም ሰሙነ ህማማት ስነ ስርዓት ከትናንትና ሰኞ ጀምሮ ተጀምሯል። እንደሚታወቀው በሰሙነ ህማማት ከሌሎቹ የአብይ ጾም ቀናት በተለየ ልዩ የሚያደርገው ምንድ ነው? ኢየሱስ ክርስቶስ ለሰው ልጆች ደህንነት ሲል የታመመውን ህመም የተሰቃየውን ስቃ የተቀበለውን መከራና ፍዳ በማሰብ ምእመማኑ ያንኑ እለት በማሰብ ነው። እንዲሁ በስግደት በልመና ፈጣሪያቸውን ለሀገር ሰላም ለዓለም ሰላም ከዛም አልፎ እንዲሁም ደግሞ ለሰው ልጆች ፍቅር አንድነትና መተባበር እንዲሁ ይለምናሉ። እንደምትመለከታቸው በርካታ ምእመናን ናቸው እዚህ ከማለዳውም ጀምሮ እዚህ ተገኝተን ነበር። ትናንትናም ከማለዳ ጀምሮ እስከ ቅዳሴ ስነ ስርዓቱ እስኪጠናቀቅበት ድረስ እንዲሁ ምእመናኑ በተመቻቸው ሰዓት እየመጡ እንዲሁም በስግደትና በልንበና ፈጣሪያቸውን ሲማጸኑ ነበረ። እንደሚታወቀው ሰሞነ ህማማት ለየት የሚያደርገው ያው የሰው ልጆች አብዛኛው ጊዜ በጾም ጊዜ በርካታ መልካም ተግባራትን የማድረግ ልምዶች ይታያሉ። በዚህ በህማማት ደግሞ ከሰዎች ጋር ላለመነጋገር ምናልባት የበደልናቸውም የበደሉንም ካለ ይቅር ለጊዜር የሚባባሉበት እንደሆነ ይታመናል ና መልካም ተግባራት ተጠናክረው የሚቀጠሉበት የተቸገሩ የሚረዱበት፣ የተረሱ የሚታወሱበት፣ የታረዙ የተጠሙ የሚረዱበት እንደሆነ ይታወቃል ና በዚህ በርዕሰ አድባራት ወገዳማት አክሱም ጽዮን ቤተ ክርስቲያን በርካታ የኦርቶዶክስ ተዋህዶ እምነት ተከታዮች ናቸው እንዲሁ እየለመኑ የሚገኙት ስርአተ ስግደቱን በጣም ደስ በሚል ድባብ ነው። ከህፃናት ጀምሮ እድሜያቸው ለጸሎትና ለስግደት ወይም ደግሞ ለጾም የደረሱ ህጻናት ጭምር እዚህ ተገኝተው እንዲሁ በስግደት እያሰቡት ነው የሚገኘው ሰሙነ ህማማቱን። አልጋነሽ እናመሰግናለን ስለ መረጃዎችሽ። መልካም ጊዜ